ዘንድሮ አለ ኤፍሬም ታምሩ። እውነት ነው። ዛሬ ሀይሚ ምን አለች? በእኛ ለእኛ ብላችሁ ከሰው ጋር አትጣሉ አትያያዙ አለቻችሁ። ዛሬ ነገረቻችሁ። ምክንያቱም እነሱ እየሰሩ ያሉት ስራ ስለሆነ በእኛ ምክንያት ነገሩ እስከሚረጋጋ አለቻችሁ። ስለዚህ ከሰው ጋር አትጣሉ ፏ ብላለች ዛሬ። ደግሞ በነገራችን ላይ ካሜራማኑ ራሱ ቡቡ ይመስለኛል ዛሬ እውነት ለመናገር ካሜራማኑ ራሱ ብቡ ነው የሚመስለኝ። እንግዲህ እየመረራችሁም ቢሆን ዋጡት። በእርግጥ እንጌዝ ስትባሉ አትወዱም ማለት ነው። ምክንያቱም ወይኔ ሃይሚና ብሩኬ ምናምን ሲሏችሁ ነው ደስ የሚላችሁ ይመስለኛል እንጂ ማለት ነው። ካሜራማኑ ራሱ ብሩኬ ነው የሚመስለኝ። ዛሬ ሰምታችኋል። እንደዚ ፏ ብለው በፈገግታ ከፍፄ ጋር እንዴ! እውነት እንዳይመስላችሁ እንዳታምኑ። በነገራችን ላይ ማርካንተም ጀመርክ አይደል? አይፈረድብህም ለነገሩ። ግን አንድ ነገር እስቲ ልበል፣ ይሄ ትክክለኛ ነው ወይስ ምንድን ነው? አንድ ነገር ልበል። የቡታጅራ ልጆች ማለት ነው አንድ ሰው የሆነ ፕራንክ ሲሰራ ካያችሁ፣ በቃ እየተኮራረጃችሁ ነው የምትሰሩት። ይሄ መቼም ሀገር ያወቀው ፀሐይ እየሞቀው ነው አይደል? ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። በአዲስ መጥቻለሁ። የቪዲዮ ከተመቻችሁ እንግዲህ ሀሳብ አስተያየታችሁን ስጡ ማለት ነው። አሁንም እንግዲህ ነጭ ነጩ ልናገር መጥቻለሁ። ማርክ ደግሞ አንተ ጀግና ነህ ምናምን ሲባል እሱ ደግሞ ዛሬ ይችን ይዞ እንዲሁም አንድ አይነት ልብስ ለብሰው ምናምን ቁጭ ብለዋል። በመድኃኒዓለም ስም እውነት እንዲያው ለብር ብላችሁ እንደ ዝባት ሆኑ። ጥሩ ነው ብዬ ነው የማስበው። ምክንያቱም እኔ እንጃ አንተ ደግሞ ጥሩ ሰው ነበር። ከአሁን ተዚህ ይችን ወርቅ ልጅ ይዛ ከሷ ጋር ቪዲዮ ብትሰራ ምን ታጣባታለ? ቤዛኔ መሰለች አበባ ሴት ይዛ ከዛ ደግሞ ይቺ ጋር አንድ አይነት ልብስ ለብሳችሁ ቁጭ ብላችሁ። በነገራችን ላይ እየተቆራረጃችሁ ነው የምትሰሩት። ኤፍሬም ከህያብ ጋር እንደዚህ ቤት ከስ የጋግተዋለች። ዛሬ ደግሞ ማርክ ይሄው እንደ ዛሬ በቃ እየተቆራረጁ ነው የሚሰሩት። ደግሞ ፕራንክ ሲጀምሩ የቡታጅራ ልጆች አንዴ ነው ፕራንክ የሚጀምሩት ማለት ነው። ድራማ የሚጀምሩት ተመካክሮ ነው መሰለኛ አንድ ላይ ነው የሚጀምሩት ደግሞ አንድ ላይ የሚጀምሩት ነገር ደግሞ ምንድን ነው አንድ አይነት ማለት ነው ምንም የሚቀየር ነገር የለውም ውይ እያለ ካለ ኧረ በስመ አብ አንድ አይነት እውነት የምሬ ነው ሙቪዬ ብቻ ነው ከእናንተ የጸዳ እውነት ለመናገር ማለት ነው እውነት ገለል ብሎ እውነት ገለል ብሎ እራሱን ችሎ ነው የሚሰራው ሙቪ የእውነት ለመናገር እና በጣም ነው የሚገርም። አንድ አይነት አንድ አይነት ይታያል እኮ በእርግጥ ቪው እኮ አለ ውዶችዬ። አይኖ ግን ደግሞ ለምን ይኮራረጃሉ? ለምን አይቀየር ቀየር እያረጉ ለምን አይሰሩ ማለት ነው። ይኸው ሁሉም በሚስቶቻቸው አረው ወይኔ እናቴ። ለማንኛውም ዛሬ ሃይሚ ምን አለቻችሁ፣ በእኛ ምክንያት አትጣሉ፣ በእኛ ምክንያት ምናም እንዴው ቲክቶክ ላይ ሄዲያችሁ እንደው እኝ የምትሉ ግን ጤነኞች ናችሁ? ረበስማ የምሬ ነው ምላጭ፣ ጤነኞች ናችሁ ግን እናንተ? እውነት ለመናገር እንዱ ምን አገባን ብላችሁ ነው እየሄዳችሁ እዛ ከማንም ጋር ምናምን የምትያያዙት? እንዲህ እነሱ እኮ ስራቸውን እየሰሩ እኮ ነው። የወርድ መውዛቸውን እኮ እየሰበሰቡ ነው። ዶላላቸውን እኮ እየሰበሰቡ እኮ ነው። ዝም ብለው መሰላችሁ እንዴ? እንደዚህ ወተው ወጠው። እስቲ አሁን ዛሬ ሃይሚ እንዴዚህ ውብ ቁጭ ብላ ካሜራማናቸው ማን ይመስላችኋል? ብሩኬ ነው የሚመስለኝ ካሜራማኑ። አትሽወዱ፣ ጂል አትሆኑ ንቁ። እንዴ ለእናንተ ስንት እዚህ ነው የሚነገራችሁ? ቢያንስ እንኳን እስከ ስምንተኛ ክፍል እንኳን ተምራችሁ ያልመጣችኋላችሁ ስደት ላይ ወይስ ምንድን ነው ነገራችሁ? ተምራችሁ አልመጣችሁም እንዴ? ቢያንስ እንኳን እስከ ስምንተኛ እስከ ስምንተኛ ቀርቶ እስከ ስድስት፣ እስከ ሰባት፣ እስከ አራት አምስት ተምራችሁ የመጣችሁ የላችሁም እንዴ? ሳትማሩ የመጣችኋላችሁ እዚህ ሀገር? እስኪ ንገሩኝ። እውነት ለመናገር ቤተሰቦቻችን እግዚአብሔር ይመስገን እውነት ለመናገር እኛ እንኳ ገጠር ላይ እንኳን ያደግነው አስተምረውናል። እውነት ለመናገር በአቅማቸው ማለት ነው። ባንጨርሰውም እንኳን እንዲንጨርሰው አድርገውናል። እውነት ለመናገር እና ተምራችሁ የመጣችሁ ናችሁ። ታዲያ ደግሞ ባትማሩ መንጋዙ ኦንላይን የምታዩት ነገር ሁሉ ያስተምራቸዋል። ታዲያ ለምንድነው እንደው የማትነቁት? ለምን ነው ለራሳችሁ የማታስቡት? ለምን ነው ለወደፊት ሕይወታችሁ የማትሆኑት? ለምን አታስቡም ለራሳችሁ? ለወደፊት ሕይወትሽ ለምን አትጨነቂም? ለወደፊትሽ ኑሮሽን ለምን አታስቢም? እዚህ ጋር በእንትን ላይ መታችሁ ያወቃችኋቸውን ሰዎች ለእናንተ እነሱ ታላሰቡ ብራቸውን መሰብሰብ ከሆነ የሚፈልጉት እናንተ ለምን ራሳችሁን አትጠብቁም? ልክ ልክሽን ልንገርሽ እንጂ ከሰው ጋር ለምን ትያያዛላችሁ? ለሰው ብላችሁ ከሰው ጋር ለምን ትጣላላችሁ? ከሰው ብላችሁ ያላችሁት የት ነው? ስዴት እኮ ነው እንዴ? ይህ የመጣችሁበትን ዓላማችሁን ለምን አታሳኩም? ናችሁ ነው። ተመልከቷቸው፣ ከወደዳቸዋቸው ላይክ አርጓቸው። ሁላቸው አለቀ። ተጣላን ብለው መጡ እስከሚታረቁ ድረስ መጠበቅ አለቀ። ራሳቸው ሲበቃቸው በቃን ብለው ራሳቸው ይመጣሉ። እኔ እውነት ልንገራችሁ ተጀምሮ እስከሚጨረስ የሚሰሩት ስራ ጸብ እንዳልሆነ ጠንቅቄ ነው የምነግራችሁ። በፍጹም ጸብ አይደለም። ይሄ የስራ ጉዳይ ነው። እየሰሩ ነው። አለቀ። እነሱ ደግሞ እየሰሩ ስለሆነ እናንተ ደግሞ በቃ ዘም ማለቅም ሲበቃቸው እራሳቸው ጨርሶ ይምጡ። ተረቅን ብለው ነገር ይመጡላቸዋል። እነሱ ግን አልተጣሉም። ከካሜራ ጀርባ ብዙ ነገር አለ። ገባቸው አደል? እነሱ ግን አንታይም መስሏቸው ይመስለኛል፣ ግን ሀገር ስለሚያውቃቸው ህዝብ ያያቸዋል። እማይታዩ ይመስላቸዋል። እነሱ እነሱ እዚህ ጋ ቪዲዮን ፖስት ሲያረጉት ያው ተመልካችን ብቻ ነው፣ እዚህ ሀገር ያለን ተመልካች ነው ሊሸውዱ የሚችሉት። ከካሜራ ጀርባ ግን የሚያያቸው በጣም ነፍሰው አለ የት እንዲሆኑ ለራሳቸው አታስቡ እንዴ? አለቀ። ወደዷቸው አክብሯቸው፣ አለቀ። ተጣላን ተስማምተው ይምጡ፣ አለቀ። ተስማምተው ይውጡ፣ ተዋዶ ይምጡ። ፈጣሪ ያጣምረውም ማንም አይለየውም እሱ ካላለ በስተቀር እንዴ። ስለዚህ እናንተ ማጨብጨብ፣ ቲክቶክ ላይ ተዘፍዝፎ ምን ይባላል እንዴ? ስርዓታችሁን ለምን አትይዙ? ስርዓታችሁን ይዛችሁ የመጣችሁበትን አላማችሁን ለምን አሰሩ? እንዲህ እነሱ አንዲ ናቸው አይለያዩም። እዚህ ጋር ከሃይሚ ብሩኬን ስትናገር የሆነ ነገር ትላላችሁ፣ ብሩኬ ሃይሚ ሲናገር የሆነ ነገር ትላላችሁ። ተታርቀው ሲመጡ ታረቅን ብለው ሲመጡ ደግሞ ሌላ ነገር ትላላችሁ እንዴ። እንደዚህ ሰምትሆኑ የራሳችሁን ኑሮ ለምን አትኖሩም? የምሬ ነው የምነግራችሁ። እኔ እና የምታስቡ ከሆነ እንደ ሰው ብታስቡ አሪፍ ነው። በይ ነኝ እንደኔ እንደኔ ማለት ነው እንደኔ ራሳችሁን ኑሮ ብታስቡ እንደ ራሳችሁ ኑሮ ብትኖሩ ጥሩ ነው ብዬ ነው የማስበው በማንም ዝም ብላችሁ እዚ ጋ እየመጣችሁ ባትጣሉ ባትበላሉ እነሱ ስራቸውን እየሰሩ እናንተ አንቺ እዚህ ሀገር ሀያ ዓመት የለፋሽበትን እነሱ በአንድ ወር ነው የሚሰሩት ገባሽ ተገባሽ አንቺ እዚህ ጋ መተሽ ሀያ በት እዚ ጋ ሁለ መናሽን ያጣሽበት ሀያ አመት የሰራሽበትን እነሱ በአንድ ወር ነው የሚያመጡት ይገባሽ ከሆነ ማለት ነው። ይሄ ነው ለእናንተ ነው፣ ለቅመሞች ነው ምነግረው። ሌላ ሰውማ ማንም የለም። ቅመሞች ናችሁ። መቼም ከገቡት አብራችሁ ገደል የምትገቡ ሌላ ሰው መቼም ማንም አይደለም። እናንተ ናችሁ እንጂ ማለት ነው። ለሁሉም ነገር ደራሽ ወይም በሁሉም ቦታ የምትታዩ እናንተ ናችሁ፣ ሌላ ሰው አይደለም። እና እንግዲህ እግዚአብሔር ልቦና ይስጣችሁ። ይሆላል፣ ይህ ነው ምላችሁ። ሌላ እኔ ምንም የምላችሁ ነገር የለኝም። እና ሃይሚና ጉራ አልተጣሉምም አይለያዩምም። ካሜራማኑ ብሩኬ ነው። አትጨናነቁ፣ አርፋችሁ ስራችሁን ስሩ፣ ለማለት ነው የመጣሁት። ይህንን ስል ብዙ ምጠሉ ህዝብ አላችሁ ከስር። ምን አገባኝ የመሰለኝን እናገራለሁ። ምን አገባኝ ብጠሉኝ፣ እኔ ጥሉኝ። እውነቱ የሚናገር ማንም ሰው አይወደውም? አትውደዱኝ፣ ማርያምን አትውደዱኝ፣ እንዴ እኔ እውነትን ይዤ ነው የሚሄደው። ማለባበስ አልፈልግም ከላስ ባይ